እናቴ ማን የሞተው? ሞትን ዛሬ ይሰብራል። እግዚአብሔር ሞትን ዛሬ ይሰብራል። አንድ ሰው ጮክ ብሎ እባቡ ይሞታል ይበል። እባቡ ምን ይላል? ሰሽ ኢየሱስ ጌታ ነው። ሁናቸው ያለው ሰው ትንሣኤ ሆኖልሃል ብለት። ስንት ልጅ ትፈልጊያለሽ? አቤት አራት ልጅ ነው የምትፈልጊው? እውነት እርግጠኛ ነሽ በጌታ ፊት? አንዱ የምታለቅሺው ይሄ ጸሎት ነው። አንድ ባመታለሁ። አሜን። ደቡብ ሀገር ላይ አንድ ባመታለሁ። ማርቆስ የሚባል ሰው አለ። ማርቆስ ይሄ እባብ ትዳር አታክ የሚያደርግ እባብ ነው። እውነት ትዳር አታክ ያደርጋል። ትዳር ይነድፋል። ትዳር ከመንደፉ የተነሳ በጣም ብዙዎቻችሁ በማልመርጠው መንገድ ሲመራኝ ለካሱዴ በህይወት ሊጠብቀኝ ልመናዬ ዝብዘባዬ ሳያውቀኝ ኢየሱስ ጌታን እና ይሄን ደባብ ልምታው፣ ይመታ። ሁለተኛ ነገር ደግሞ አንቺን ራሱ አንተ ላወቁብ ክቡር ነህ። የማይረግ መናጸፊያ አይሆንም በይ፣ እራስሽ በፍጹም አይሆንም። አሜን። ኢየሱስ ጌታ፣ አይሆንም። እሺ፣ አሜን፣ አሜን። ሁለት ነገር በዘራችሁ ላይ ይሆናል። አሜን። አንደኛ በነገርኩሽ በጆሮሽ በነገርኩሽ ኬዝ፣ ይሄንን ኬዝ በየብዙ ሰው ቤት የሚረጭ ሰው በሰላም እንዳይኖር እያደረገ ይሄን ኬዝ በየአንዳንዱ ሰው ቤት ላይ የሚያስቀምጠው ይሄ እባብ ሞቷል። አሜን። ግድ የለሽም። አሜን። እባቡ ሞቷል። እባቡ ሞቷል። አሜን። እባቡ በኢየሱስ ደም ሞቷል። ሁለተኛ ነገር የምትፈልጊያቸውን ልጆች ልንገርሽ። አንቺ ግን ምን አይነት ሴት እንደው እሺ። አቤት ትዕግሥትሽ፣ አቤት እግዚአብሔር እላይሽ ላይ ያስቀመጠው ትዕግስት? ስምሽ ትግስት ነው ግን ይኸውልሽ፣ በጣም በብዙ ትግስትና በጣም እግዚአብሔርን በመጠበቅ ያለፍሻቸው መንገዶች ያለፍሻቸው እነዛ ሰው ሞቶ ሬሳው በሚወጣበት መከራ ውስጥ ምን አይነት ትግስት! እኔ እንደዚህ አይነት ትግስት ሰው ላይ በመንፈስ አይቻላል። ከባድ ትግስት ማጥፋት ትችያለሽ፣ ግን በትግስት። መስበር ትችያለሽ፣ ግን በትግስት ጥለሻቸው እየሄድሽ ትተሻቸው እየሄድሽ እግዚአብሔር ከዛሬ በኋላ ቁጭ ብለሽ የምትጠብቂበት ዘመን አይደለም፣ ለጌታ ታስፈልጊዋለሽና ህልምሽ ዛሬ ተፈታ። አሜን። ህልምሽ ዛሬ ተፈታ። ዘርሽ ዛሬ ተፈታ። ቤትሽ ዛሬ ተፈታ። አሜን። እየጸለሽ ትነኪያቸዋለሽ ይፈወሳል። እግዚአብሔር ጋር አብሮሽ ይቆማልከአሽ ቃል ጋር አብሮሽ ይሰራልንመንፈስዱስ ልልታ ጭምጨ ማለጌታ ክብር ይሆን። ኢየሱስ ጌታ ነው፣ ንገሩት። ጎናችሁ ያለው ሰው ከዛሬ በኋላ አታለቅ ስም ብሉት። ምሬትን የሚያነሳ ትንሳኤ በአንተ ህይወት ሆነዋል ብሎ ሀዘንን የሚገፍ የእግዚአብሔር ትንሳኤ በአንተ ቤት ሆነዋል። አንድ ሰው ጮክ ብሎ ትንሳኤ ሆኖልኛል፣ ኢየሱስ ጌታ ነው፣ አልቋል ብዙ ጨረታዎች ወደ እጅሽ ይገባሉ፣ አሜን። ትልልቅ ሰነዶች ላይ ትፈርም ያለሽ፣ አሜን። በአንቺ በኩል እግዚአብሔር የከፈተው ትልልቅ በረከት አለ፣ አሜን። እልልታ ጭብጨባ ለጌታ አሜን። ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው፣ ትንሣኤ ሆኖልኛል።